ሰላም ጤና ይስጥልኝ፣ እንዴት ቆያችሁ? መቼም ከሰሞኑ የሆነ ያለውን የዓለም ውሎና አዳር ከጦርነት ዜና ጋር የተያያዘ ማለት ነው። የኢራንና እስራኤል ሰሞነኛ ትከሻ መለካካት የዓለም ማለት በተለይም የሶሻል ሚዲያና የሚኒስትሪ ሚዲያ አድማጭና ተመልካቾችን ቀልብ መሳብ ከጀመረ ቆየት አለ እንጅማ፣ ቲክቶክ በሉ ዩቱብ ቴሌቪዥን፣ እንዲሁም ሬዲዮ ቀን በቀን የማይከታተለው ገበሬ ይሁም ሰራተኛ ያውም በሰኔ ወር ኢራንና እስራኤል ተዋጉ፣ ሩሲያና ዩክሬን ተጨራረሱ ብንለው፣ የእስራኤልን ተዋጊ ጀት ብቃት፣ የሞሳድን የስለላ አቅም፣ የኢራንን የባላስቲክ ሚሳይል ኢላማ የመለየትና ከድምፅ በላይ ያለውን ፍጥነት ብንዘረዝርለት፣ የአሜሪካ የጦር መርከብ ወደ ኢራን መገስገሱ ብንለፈልፍለት፣ ሩሲያ ዩክሬን ልታንቅ ጫፍ ደርሳለች ብንለው፣ ቻይና የተራቀቁ ሳይተላይት አመጠቀች ብንለው፣ መልሱ ምንድናቸው የሚል ይመስለኛል። ሌላው ከተሜውና ስልጡኑ ጠዋት ማታ የዓለምን አዳር የሚመለከተውና የሚተነትነው ደግሞ ጦርነቱን ፈልጎት የንጹሃን ልቂት ፈልጎት አይመስለኝም። ከዚያ ይልቅ የጦር መሳሪያ ቴክኖሎጂን ድቀትና ምጥቀት፣ ዘመናዊና ረቂቅ የሆኑ የሚሳይል አይነቶችን፣ እንደ ንስር ተወርዋሪ የሆኑ የጦር አውሮፕላኖችን፣ ሰው አልባ ወይም ድሮን የጦር አውሮፕላኖችን፣ የአየር መቃወሚያ ስርዓቶችን፣ የስልላ ጥበቦችን፣ የሳይበር ጦርነቶችን ልክ እንደ ፊልም መመልከትና ማድነቅ፣ ከፍ ሲል መሟገት፣ መበሻሸቅ ሊከተልም ይችላል። ምናልባት የጦርነትን ውጤት የሚያውቀው በቦታው ያለ ሰው ብቻ ነው። በዚህ ሰዓት ፍልስጤማውያን እንድትጠይቋቸው ከሁለት ዓመት በፊት የነበረ ለጦርነት የነበረ አመለካከታቸው በእጅጉ እንደሚቀየር አምናለሁ ዩክሬናውያኑ ይሁኑ ሩሳውያን ለጦርነት ያላቸው ግንዛቤ ጦርነቱ ከተጀመረ በኋላ እንደሚቀየር አምናለሁ እስራኤላውያኑ ይሁኑ ኢራናውያን ጦርነት ለጦርነት ያላቸው ግንዛቤ ጦርነቱ ከመጀመሩ በፊትና ከጦርነቱ በኋላ አንድ አይነት እንደማይሆንም አምናለሁ ምክንያቱም ጦርነት ጨዋታ አይደለም ሙስሊሞች የሚሆኑ አይሁዶች እንዲሁም ክርስቲያኖች ፈጣሪ ምረት እንዲልክልን ጸሎት እንዲያደርጉና ፈጣሪ ሰላም ያወርድልን የሚለውን ጸሎታቸውን እንደሚሰማ ለመሪዎቻቸውን ልቦናቸው እንደሚሰጥ አምናለሁ። ወደ ዛሬ ጉዳይ ስመጣ በ 2025 ዓ ም ብዙ የጦር መሳሪያ ቴክኖሎጂዎች ተፈልስፈው ጥቅም ላይ ውለዋል፣ ጉዳት አድርሰዋል፣ አጥፍተዋል፣ ጠፍተዋል፣ አውደመዋል፣ ወደመዋል፣ የጥፋት ዝናን ተጎናጽፈዋል። እኔ ደግሞ ዛሬ ማውራት የፈለግኩት በ 2025 ዓ ም የቴክኖሎጂ መንደር በህክምናው ዘርፍ ምን አስተዋጽኦ አበርክቷል የሚለውን ይሆናል። አብራችሁን ቆዩ። በ2025 ዓ.ም ለዓለም ከተመለከቱ የህክምና ቴክኖሎጂዎች ሰባቱን በዝርዝር ለማየት እንሞክር። አንደኛ፣ ኤአይ ፓወር ዲያግኖስቲክስ። አሁን ላይ በሀገራችን በሀጉራችን ሐኪም ቤት ተሄዶ ካርድ አውጥቶ ሐኪሙ የመጀመሪያ ምርመራውን ካደረገ በኋላ ራጅ፣ ሲቲስካን እንዲሁም የማራ የመሳሰሉ ኢሜጂንግ የሚያስፈልጋቸውን የምርመራ ውጤቶች ማዘዝ የተለመደ አሰራር ነው። በተለይም በሀገራችን በመንግስት የጤና ተቋማት የእነዚህ መሳሪያዎች አለመኖር አለፍ ሲልም መሳሪያዎች እንኳን ቢኖሩ የመሳሪያው የሚሰጣቸውን ውጤት የሚያነብ ባለሙያ እጥረት መኖሩ ታካሚዎች ለብዙ እንግልት እንዲያደረጉ አድርጓቸዋል። ጎግል ኩባንያ በ2025 ለዓለም ካበረከተው የቴክኖሎጂ ውጤት መካከል ሜድፓልም እና አቤም ዋሰን ሄልዝ የተባሉ የአርቲፊሻል ኢንቴለጀንስ የቴክኖሎጂ ፈጠራ ውጤቶች ናቸው። እነዚህ የቴክኖሎጂ ውጤቶች የአይ ፓወር ዲያግኖስቲክ ቱል ሲሆኑ የራጅና የሲቲ ስካን እንዲሁም የተለያዩ ኢሜጂንግ ውጤቶችን የመተንተንና ትክክለኛ ውስጥ አይታቸውን የማሳወቅ አቅም ያዳበሩ ከፍ ሲልም የካንሰር ሴሎችን የመለየት አቅም ያዳበሩ የህክምና የምርመራ መሳሪያዎች ናቸው። ሁለተኛ፣ ስማርት ዌሪብል ዊዝ ሪልታይም ሞኒተሪንግ እግር ጥሏችሁ ሐኪም ቤት ቢትወዱ ከሚደረግላችሁ የመጀመሪያ ምርመራ አይነቶች ቫይታል ሳይን የምንላቸው የደም ግፊት መለካት የልብ ምትን ማዳመጥ በሰውን ያለውን በደም ውስጥ ያለውን የኦክስጅን መጠን መለየትና ስኳር መለካት ከሚደረጉላችሁ ምርመራዎች መካከል አንዱ ናቸው። አሁን ላይ አፕል ኩባንያ ወት ሲሬስ ኤክስ እና ፍሪስታይል ላይብሬ ስሪ የተባሉ እንደ ሰዓት የሚታሰሩ የደምልክ የደምግፊትን የሚለኩ ስኳርን የሚለዩ የስኳር መጠን የሚለኩ የልብ ምትን የሚያሳውቁ እንዲሁም መደበኛ ያልሆነ የልብ ምት ወይም አሬትሚያ ሲኖር የሚያሳውቁ ሰዓት መሰል ነገሮችን በ2025 ዓ ም ለዓለም አበርክቷል። ሶስተኛው የቴክኖሎጂ ውጤት CRISPR ጂን ኤዲቲንግ ኢን ክሊኒካል ይባላል። ይህ አስደናቂም አወዛገርም የሆነው የፈጠራ ውጤት የጂን ኤዲቲንግ ወይም የዘረመረን ኤዲት በማድረግ ወይም በማሻሻል በዘር የሚተላለፉ እንደ ታላሰሚያና ሲክል ሴል አኒሚያ የመሳሰሉ የደም ማነስ የሚያስከትሉ በዘረመል ወይም በጄኔቲክ ዲስኦርደር የሚመጡ ህክምናዎችን የሚያክም የቴክኖሎጂ ውጤት ነው። ይህ ኤክሳኪር የተባለው የቴክኖሎጂ ውጤት በ2023 ዓ ም ኤፊዴ ወይም ደግሞ በአሜሪካን የመድኃኒትና የምግብ ቁጥጥር ባለስልጣን ፍቃድ የተሰጠው ሲሆን በዓለም ላይ አንድ ሺ ለሚሆኑ ታካሚዎች ተደርጎ ህክምና ተደርጎላቸዋል። አራተኛው የቴክኖሎጂ ውጤት ሮቦቲክ ሰርጀሪ ዊዝ ኤይ ፕሪስፕሽን ይባላል። አራተኛ አራተኛው የቴክኖሎጂ በህክምናው ዘር ደግሞ ቀዶ ጥገናን በሮቦት ማከናወና የሚደረው ደግሞ በአርትፊሻል ኢንተለጀንስ ግምት ውስጥ በሚገባት ወይም ፕሪስሽን በመከተል ሲሆን ለዚህ የረዳ ዘንደው ዳቬንች ኤክሳይ እና ሜድትሮኒክ ሁጎ የተባሉ የሮቦቲክ ሲስተሞችን በሰራ ላይ ያውላል። እነዚህ የሮቦቲክ ሮቦቲክ ቴክኖሎጂ ውጤቶች የቀዶ ህክምናውን ወይም ደግሞ ሰርጁንን አሲስ በማድረግ ውስብስብ ወይም ኮምፕሌክስ የሆኑ የቀዶ ህክምና ሂደቶችን በማቀላጠፍ እንዲሁም ሚኒማል ኢንሲሽን ወይም ደግሞ ቆዳን በመክፈት ወይም ክፍተቱን በቀዶ ጥገና የሚከፍተውን ቆዳ መጠን በመቀነስ ወይም በማይክሮስኮፕ ወይም ባልደረጃ በማድረግ ፖስት ሰርጂካል ወይም ደግሞ ድህረ ቀዶ ጥገናን የማገገም ሂደትን ቶሎ እንዲያገግሙ የማገዝ አቅም የፈጠሩ የቴክኖሎጂ ውጤቶች ናቸው። አምስተኛ የቴክኖሎጂ ውጤት ቨርቹዋል ሪያሊቲ ኤን ሜንታል ሄልዝ ይባላል። ቨርቹዋል ሪያሊቲ ሲባል ብዙ ሰው ወደ አእምሮ የሚመጣው ጌሞችን ወይም ደግሞ ጨዋታዎችን ብቻ ነው። ነገር ግን ይሄ ቪአር ወይም ቨርቹዋል ሪያሊቲ በህክምናው ዘርፍ በተለይ በህክም በስነ አእምሮ ህክምና የሚያጋጥሙ ችግሮችን በማከም ከፍተኛ አስተዋጽኦ በማድረግ ላይ ይገኛል። በተለይም ፒቲኤስዲ የሚባል ወይም ፖስት ትራውማቲክ ስትረስ ዲስኦርደር አንድ ሰው ጉዳት ከደረሰበት በኋላ ለምሳሌ በጦርነት ላይ ሊሆን ይችላል፣ በመደፈር አደጋ በመኪና አደጋ በተለያዩ ፊዚካል ህመሙ ወይም ደግሞ የአካል ህመሙ ካለፈ በኋላ ሜንታል ሄልዝ ወይም ደግሞ ጠባሳ ላይ ያኔ ትውስታ መጡ የሚያሰቃየውን ሰው በማከም አንጃይት ወይም ከፍተኛ ጭንቀት ላይ የሚሰቃዩ ሰዎች፣ እንዲሁም ፎቢያ ፍራቻ ላይ ለሚሰቃዩ ሰዎች የቪአር ወይም ቨርቹዋል ሪያሊቲ የሚባለው የቴክኖሎጂ ውጤት ከፍተኛ አስተዋጽኦ ማድረግ ይችላል። በተለይም ኤክሳር ሄልዝ የተባለው የቨርቹዋል ሪያሊቲ ሄልዝ የህክምና ውጤት በዚህ ህመም ለሚሰቃዩ ሰዎች ፍቱን መድኃኒት ነው። ስድስተኛው የህክምና የቴክኖሎጂ በረከት ቴሌሜዲሲን ዊዝ ኤአይ ቻትቦት። ቴሌሜዲሲን እንደሚታወቀው ህክምናን በርቀት ወይም በዲስታንስ የመስጠት ሰርቪስ ሲሆን ከአርቲፊሻል ኢንቴለጀንስ ጋር በመቀናጀት ለቀን ለ24 ሰዓት በሳምንት ለሰባት ቀን ህክምና ወይም የአገልግሎት የሚሰጡ በተለይም ደግሞ ባቢሎን ሄልዝና አኤዴ የተባሉ ከመቶ 100 ሚሊዮን በላይ ተጠቃሚ ያላቸው ፕላትፎርሞች በ2025 ይፋ ተደርገዋል። ሰባተኛውና የመጨረሻዊ የቴክኖሎጂ ውጤት ላብ ኦን ቺፕስ ዲቫይስ ይባላል። ዛሬ ላይ የህክምና ተቋማትን እጅ ከረገጡ ብዙዎቹ ቶሎ ህክምና እንዳያገኙ ከሚያደጉት መካከል በላብራቶሪ ውጤት መዘግየት አንዱ ነው። ይህ ችግር የተረዱት የፈጠራ ባለሙያዎች በ2025 ዓ.ም አዲስ የፈጠራ ውጤት እንካችሁ ብለዋል። የሳንቲም ያክል መጠን ያላት ቺፕ እንደመጠቀም የደም ምርመራ በማድረግና ማድረግና ውጤቱንም በአስር ውስጥ በደቂቃ ውስጥ በስልካችን የማሳወቅ የቴክኖሎጂ ግኝት ነው። በተለይም ወረርሽኝ በሚነሳበት ወቅት ለዚህ እነዚህ ፈጣን የመመርመሪያ ውጤቱ መሳሪያዎች እጅግ ወሳኝ የሆኑ የ2025 ድንቅ አበርክቶች ናቸው። እነዚህ ድንቅ የፈጠራ ውጤቶች መሳሪያ ብቻ አይደሉም፣ የህክምና አገልግሎትን በአንድ ደረጃ ከፍ የሚያደርጉ በረከቶች እንጂ። ታካሚ ሆኑ የጤና ባለሙያ፣ እንዲሁም አዳዲስ ቴክኖሎጂ ፈጠራ ውጤቶች እንደምታደንቁ ሰዎች፣ አንድ መገንዘብ ያለባችሁ ነገር የወደፊቱ የጤና አገልግሎት ስማርተር ፓስተር እና ሞር ፐርሶናል እንደሚሆን ነው። የትኛው የፈጠራ ውጤት ተመቻችሁ? መልሳችሁን በኮሜንት ቦክስ ላይ አስቀምጡልን። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በጤና ቆዩኝ።